ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እዚህ ጋ ጎመን እንሰራለን። አሁን እየሰራ ያለሁት ሽንኩርት፣ ባሮ ሽንኩርት፣ ነጭ ሽንኩርትና ዝንጅብል የተፈጨ ነው የጨመርኩት። እሱን ጨምሬ ከመጀመሪያ ጀምሮ አልቀረጽኩላችሁም። ሶሪ፣ እንግዲህ ቅርታ፣ ልቀርጸው አላሰብኩም ነበር፣ ግን ያው እንግዲህ ከመሰለኝ ልቅረጸው ብዬ ነው እና አሁን ጎመኔን እየጨመርኩ ነው ያለሁት። ጎመኑን ደቀቅ አርጌ ከፍለዋለሁኝ። እንግዲህ እንደነገርኳቸው የጨመርኩት መጀመሪያ ሽንኩርቴን አቅላላሁ። ባሮ ሽንኩርት ይጨመርኩ። ባሮ ሽንኩርት ደግሞ በጣም ያጣፍጠዋል። እና የጎመን ቅመም ነበረ፣ እሱን ከአስራ ሁለት አመት የማዘጋጀው ከሱ ላይ ትንሽ ያደረግኩ፣ ነጭ ሽንኩርትና ዝንጅብል። እንደገና ደግሞ ጎመኔን እየጨመርኩ ነው። እስከ መጨረሻው አብራቸውን አብራችሁን ቆዩ። የጎመን ቀረድሽን ለባልሽ አታሳይ የሚባለው ለምን ይመስላችኋል? እስኪ ይህንን ጥያቄን በዛው እየመለሳችሁ ኮመንት ላይ ለምን በዛ እንደተባለ አስቀምጠልኝ። ትክክለኛውን ትርጉም ነው የምፈልገው። የድሮዎቹን የእናቶቻችን የጥንት ጣዋትን መልስ እሱን ነው የምፈልገው። በዛው መማማሪያ ይሆነናል እና እንግዲህ አሁን ጎመኑን ቆንጆ አርጌ ጥብስ እያረኩት ነው። ጥብ አርጌያት አለሁኝ ቤተሰቦቼ እንግዲህ አገልግልም ስላለ ለሱ ነው ያው፣ ኦርደር የምትፈልጉ ሁል ጊዜ እኔ አካባቢ ያላችሁ ኦርደር ማድረግ ትችላላችሁ። በተመጣጠነ ዋጋ ለሀገሬ ልጆች የተመጣጠነ ነገር እየሰራው አገልግል አቀርባለሁ እና እናንተን ደግሞ የምትፈልጉ ከሆነ ማዘዝ ትችላላችሁ። ይሞላል፣ ሊወርዳል፣ ሊሞላል፣ ሊወርዳል እዲጎመን ሲሰራ እንደዚህ ነው። በዚህ መልኩ እንግዲህ ጥብስ ነው። ይኸው እንደምታዩት በጣም ቆንጆ የሆነ ሽታው ራሱ የቤቱ የራሴ የሆነች ምስጢር ቅመም አለችኝ አስራ ሁለት አይነት ማዘጋጃት፣ የእሱ በቃ ሽታው ልዩ አድርጎታል። ወጡን በጣም ቆንጆ ነው። እና አሁን ደግሞ እንግዲህ እሱን እንዳልነግራችሁ ያው የኔ ስፔሻል ነው እሱ። ሌላውን ካሳየኋችሁ ማለት ነው። እና ሌላ ምሰራላችሁ የቅመም አይነት ካስፈለገ ኮመንት ላይ ጻፍ፣ የለም በሉ። እችም ብቻ አትንኩብኝ እንጂ፣ አጠይቁኝ እንጂ። ስለዚህ ውድ ቤተሰቦቼ አሁን እንደዚህ የጥብስ እያረኳት እያቁላለኋት ነው ያለሁት። የጾም አገልግል ስለሆነ የምሰራው እዚህ ጋም ደግሞ እንደምታዩት እንግዲህ ድፍን ምስር አለኝ። ድፍን ምስር ሰርቻለሁ። እዚህ ጋ ደግሞ እንደምታዩት የቀይ ስር ክትፎ አለ። በደንብ አርጎ ጥብስ ተደርጎ የተሰራ በልዩ ቅመም ልዩ አይነት ጥብስ የተሰራ ነው። እዚህ ጋ አሁን ትንሽ ቆንደ በርበሬ ይጨምራለሁ። እዚህ ጋ አሁን ደግሞ ትንሽ ኮረሪማ ጨምራለሁ። ወደ ስድስት አይነት የምሰራው ግን ማሳያቸው አሁን ያው እነዛ ሁለቱን አሳይቻቸዋለሁ። ተጨማሪ ሌላ ገና ምስር ሰራለሁ፣ አተርክክ ሰራለሁ፣ አልጫ ክል ሰራለሁ እና

እዚህ ጋር ደግሞ ለአገልግሉ እንደሚመች አድርጌ ደቀቅ አድርጌ ጥቅል ጎመኑንም ካሮቱንም ደቀቅ አድርጌ በመፈቅያን የሰራሁት ምክንያቱም ለአገልግሉ ለመያዝ ያመቻል። ስለዚህ እንግዲህ ከሞላ ጎደል ይህንን ይመስላል። ገና አልጨረስኩኝም፣ ግን አሁን ለጊዜው ዋናው የመጣሁበት የጎመን ቅርድ ሽልባል ሻታ ሳይ የሚለውን ትርጉም እንድትመልሱልኝ ነው። ኮመንት ላይ እንዳትረሱ መልሱን ትክክለኛ መልሱን ላገኘ የራሴ ሽልማት አለኝ። እንግዲህ በትክክለኛ መልስ የመለሰ እንደዛ ነው። ከነ ቋንቋው ትክክለኛው ቁጭ አድርጉልኝ። አሁን ደርሶልኛል። በጣም ቆንጆ ሆነ። ሲጣፍጥ ብታዩ ሽታው ልዩ ነው። እንደዚህ ሆና ተሰርታ አሁን ቃሪያን የሚቀራ ቃሪያዋ ጨማምራ ምን ብላ ደግሞ እንግዲህ እስኪ ውጤቷን ደግሞ ለእናንተ ይዤ እመጣለሁ። አሳያችኋለሁ። የጎመን ቅርድሽን የተባለው እንግዲህ ይኸው እንግዲህ በዚህ መልኩ ደረሰችልኝ፣ ውድ ቤተሰቦቼ። በጣም ቆንጆ ነው፣ በጣም ይጣፍጣል፣ በጣም ልዩ ነው። ሽታው ምኑ፣ ቃናው ሁሉ ነገር በቃ በጥብስ ተደርጋ የተሰራች እንግዲህ። ይሄንን የመሰለ ጎመን ሰርቻለሁኝ። ይሄ እንግዲህ ስንት ጎመን መሰላችሁ የነበረው? ስለዚህ መልሱን ለእናንተ ትቼዋለሁኝ፣ እዛ ጋር መልስ ስለሚያስፈልግ እንግዲህ ይሄንን ለማለት ወዳለሁኝ። ለዛሬ እንግዲህ እየላችሁ የመጣኋት አጠር ያለች ቪዲዮዎችን የመሰለች ናች። እንግዲህ አትሰሩም ብዬ አይደለም፣ ሁሉም ሰው ይሰራል፣ ሁሉም በየቤቱ ባለሙያ ነው፣ ወዲ ኢትዮጵያኖች፣ ወደ ኤርትራውያኖች ያው። እንዴት እኔም በራሴ እንዴት አርጌ ጥብስ አርጌ እንደምሰራውን ያሳየኋችሁ። በጣም ይጣፍጣል፣ ልዩ የሆነ የጎመን አሰራር ነው። እንግዲህ ወዳችኋለሁ ሰላም ሁኑልኝ አመሰግናለሁ ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ አዳዲሶች ደግሞ እንግዲህ ስትመጡ ሰብስክራይብ ስታደርጉ የደውሏን ምልክት መጫን አትርሱ ለዛሬ አበቃ አመሰግናለሁ ሰላም ሁኑልኝ ይኸው ያገልግሉ ላገልግሉ ስንቅ ተሰርተዋል። እንግዲህ አሁን ጾሙም እየገባ ነው። መልካም የገና ጾም ይሆንላችሁ። እዚህ ጋ ምስሩ ይኸው እንግዲህ ያው ጾም ነው ነገ አደለ እና እዚህ ጋ ምስሩ ሁሉም ሬዲ የሆነ ነው። እዚህ ጋ ደግሞ አልጫ ክካለ እንግዲህ ስድስት አይነት ማለት ነው። ቃሪያ ነው ይህ ውስጥ የምታዩት እንግዲህ አገልግሉም ደረሰ ጎመኑም፣ ምንም ሁሉም ተዘጋጀ፣ ተሰራ። አሁን ቃሪያዬን። መልካም ጾም። እንግዲህ መልካም የገና ጾም ያደርግልን ባይ